ሰላም ጤና ስጥልን የሃምቤክስ ቤተሰቦች እንደምንሰነበታችሁ ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ አራት ቁጥር አርባ ሁለትን ይዘንላችሁ መጥተናል። እንደምትወዱት ተስፋ እናደርጋለን ላይክ ሰብስክራይብ እና ሼር በማድረግ ደግሞ ለሌሎች እንዲደርስ እንድታደርጉልን በማክበር እንጠይቃለን መልካም ቆይታ ወይዘሮ ሀምሳለ ሚስጢራቸው ክንፉ ጋር ይደርሳል ብለው ስጋት ውስጥ ናቸው ሕይወትም በበኩሏ ክንፉ እህት እንዳለው ማወቋ በጣም ረብሿታል። በሌላ በኩል የሶፋኒትና ሚኪያስ ጓደኝነት እየጠነከረ መጥቷል። ወደ ሰናይት ለሽምግልና የተላከው አሸናፊ በሐሳቧ ተስማምቶ ተመልሷል። የያዘችው አቋም ለቤተሰብ ሌላ መራበሽ ምክንያት ይሆን ይሆን? ቀጣዩን ክፍል ይዘንላችሁ ቀርበናል። ራስ ማያ ተከታታይ የራዲዮ ድራማ ክፍል አርባ ሁለት ድርሰትና ዝግጅት አበባዮ ታደሰ፣ ቅንብር አምባው ደሳ። ወንድማችን አለኝታችን፣ መከታችን። ደሞ ምን ተገኘ ከሰማይ በታች ምን ጠፍቶ? ኧረ ታዲያስ! አፈላለጉን ስለማናውቅ ነው እንጂ ሁሉም በእጅ ሁሉም በደጅ እኮ ነው። የዘመኑን ሰባኪያን መሰልክ አይደል? ታዲያ ብቻ ያድርግልን ያድርግልን አሜን ደባብሮ ነበር የሰነበትከው ዛሬ ደግሞ ፈታ ብለሃል አሁን አንተ የደበረህ የደከመህ ብላቴና እስቲ ቀና በል አሁን ጊዜው አንተው ነው የሚል ታላቅ ድምፅ ቀሰቀሰኝ ኧረ እባክህ የስ ፈታ ብላ ፈታ የምታደርገዋን እግዜር ሰጠኝ ዋው እንዴት በቃ አይምሮን የምታነቃቃ የጠወለገ ተስፋን ውሃ ጠጥታ የምታልመልም መልካም ሴት አነቃቂ መሆኗ ነው ነው። ኖ አይደለም አይደለም። እቺ አነቃናቂ ናት፣ በወሬ ሳይሆን በተግባር እንደ ድሮ ዘፈን ተነስ ታጠቅ ዝመት የምትል። አሪፍ ነው። ጓደኛ ያስክ ማለት ነው። ጓደኛ መያዝ ሳይሆን ጓደኛ ማበጀት። ጓደኛ እኮ ዕቃ አይደለም የምትይዘው። ጥሩ ነው። ገርልፍሬንድ፣ በኢትዮጵያዊኛ ሳይሆን በአሜሪካዊኛ አዎ ምን ማለት ነው ደግሞ። እሱ ልዩነት አለው፣ በጣም እንጂ። እኛ ሀገር ገርል ፍሌንድ ካልክ የፍቅር የሚለውንም ያጠቃልላል። እዚህ ግን ጥሩ ንጹህ ጓደኛህም ልትሆን ትችላለች። ስለዚህ ያንተዋም ጥሩ ንጹህ ጓደኛ ናት ማለት ነው ለጊዜው። አዎ ወደፊት ደግሞ፣ ወደፊት ነው የሚያውቀው። ያው ስንደርስበት መግለጫ እንሰጣለን። አሪፍ ነው። ወይም ደግሞ የመቶ ቀን ስራ አፈጻጸማችንን እንገልጻለን። እንደ ፕሬዚዳንቶቹ ምን ይለየናል? እኛ ለእኛው ፕሬዚዳንቶች ነን። አም ዘ ካፒቴን ኦፍ ማይ ሶል ነው ያለው ማንዴላ። ማን ትባል ይሆን? ለጊዜው እሱን በምስጢር ይዘነዋል። ለምን? ምክንያቱም ባሻን እንደምታውቅ ስለደረስኩበት በቀላሉ ልትታወቅ ትችል ይሆናል። ባሻን የምታውቅ ሰናይት ገፊ ጥያቄዎችን አንቀበልም። ሰናይት ግን ትሆናለች። ሚኪ ለምን አትሆነኝም? እንጃ ማለት ሰናይትን አላውቃትም። ግን አትሆንህም ማለት ራሱ አይከብድም? እሱ ልክ ነህ አደለም። ዋናው አንተን መመቸቱ ነው። እንዴ ደግሞ እኮ የጓደኝነቱን ልክ እንኳን ነግሬሃለሁ። አንተ እኮ ነው ሽማግሌ ላክ ያልከው እንዴ አላልኩም ታዲያ። ደግሞ በቅርቡ ትምህርትም ስራም በአዲስ መልክ ጀምራለሁ። ከምር ነው ኪ ታውቀናለህ እኮ ወንድማችን። ነገሬ ሁሉ ግልጽ እኮ ነው። ዋ እና ይሄ ሁሉ ገፊ ሀሳብን አንቀበልም ወይ? ጉድ! በእውነት እኔንም የሚያስደስት ነው። አሁን ደግሞ ምን የመሰለ ቁርስ አዘጋጅና ስትለቅበት፣ የበለጠ ውብ ይሆናል። በፍጹም በፍጹም፣ ቁርስ እኔ ነኝ የምጋብዝ። ልትሰራ እንውጣ፣ ውጪ አንደኛችንን ምሳ እንበላለን። ቁምሳችንን ምን? አይ አሜሪካ ልጅ፣ ቁምሳ ማለት እኮ ቁርስና ምሳ ማለት ነው። አዎ፣ ልስጎ ልስጎ ልስጎ። እንዴ

የምታዩት ነው ቴሌቪዥኑ። የአባይ ምርቃት እኮ ነው። አባዬ ግድቡ ተመረቅ ምርቃ አይደል? ወሬው ሁሉ እንዲህ የሀገር ውስጥ ብቻ መሰላችሁ? ዛሬ የዓለም ዜና በሙሉ ግድቡ ነበር። ተመስገን ፈጣሪ፣ ተመስገን። ታዲያ እንደኔ እድለኛ ማንን ፈጥረሃል? ምን ተገኘ ደግሞ ከዚህ በላይ እድሜን ሙሉ ሲፎከርበት የነበረው አባይ ተገድቦ ማየት ቀላል ነው። እሱስ ቀላል አይደለም። ደስ ይላል። የአባይን ልጅ ውሃ ጠማት እንዳልተባለ ምን ያልተባለ አለ። አባይ ማደሪያ የለው ግንዱ ይዞ ይዞራል ቀረና፣ ይኸው ማደሪያውን አገኘ ላት አባይ አባይ፣ አባይ አባይ፣ አባይ አባይ የአገር አድባር የሀገር ሲሳይ ሆነ እንጂ፣ የሀገር ሲሳይ ሆነ። ደግሞ ማማሩ እግዚአብሔር ይስጣቸው። ሰንደቅ አላማችንን ማስያዙት፣ እሰይ እሰይ! አያሽልኝ። እንግዲህ ምስር ምን ትሆኝ? ምስር ደግሞ ምን አገባት? ቀንደኛዋ ጠላት ምስር። ምስርን ደግሞ ከግድብ ጋር ምን አገናኛት? ምን ማለቱ ነው በይ የግብፅ የቀድሞ ስም ምስር አይደል? ረግ ና እንዴ ነገሩ። እኔ ደግሞ ጥራጥሬው መስሎኝ። እነሱማ ጉድ ሆኑ። ይሄ ሁሉ ሀያል ሀሳብ እየሄደላቸው መቼ ምስጋና ሲያውቃሉ። ጭራሽ የራሳቸው ይመስል ይቆጣሉ እኮ

የማታመጫው አባባል የለም። እውነት ነው በ ካላዘዝን ማለታቸው ሲገርምን ጭራሽ ከኛ ነው የሚፈሰ ይላሉ ደፋሮች። እነሱ እኮ በትክክል ታሪካዊ ጠላቶቻችን ናቸው። ወደፊትም አይተኙልንም። አሁንም ታዲያ መጠንቀቅ ነው። ይህ ሁሉ ተደክሞበት እንዳያፈርሱት። ከዚህ በኋላ የራሳቸው መጥፊያ ነዋል እኮ አሁንም ማይተቀባበለ መሳሪያ ባዩ ጫፉን ይነኩትና ሱዳኖቹንም እነሱንም ጠራርጎ እላይ ካለው ባህር ነው የሚቀላቅላቸው ሜዲትራንያን። ታዲያስ ረበስ እሱ ሲቀር እኛስ መቼ ይሁናለን። ከነኩት ነው እንጂ ከነኩት የእኛንም እርዳታ አይፈልግ ራሱ ልክ ያስገባቸዋል። ሙች እስቲ ተመልከች፣ ሆድ ሲያባባ። እሰይ እሰይ እሰይ። አባዬ ደስታ ይጋባል በእውነት። እንኳን ደስ ያለ። አሜን አሜን። እንኳን አብሮ ደስ አለን ሁላችንም። እንኳን ለዚህች ቀን በቃን። አሜን አሜን። ሁሌም እንዲህ ደግ ደግ ነገር ያሰማል ህይወቴ። የሙች ቃል ግቢልኝ። ምን ፈለግ? ካባዬ ቃል ግቢልኛ እኮ ነገራታ በባዱ ነው እንዴ? ቃል እኔ የምፈልገውንም አላውቅ ነኝ እንዴ ቃል ልትገባ የምትፈራው? ውይ መጠማዘዝ! አባይ ተገድቦ አረፍ ሲል አንተ ደግሞ መጠማዘዝን ጀመርከው? እንዴት እንዴት? እሽ አባዬ ቃል እገባልሃለሁ። ምንድን ነው የፈለግከው? ሀገሬ እንደተመለስኩ ይህንን ቦታ እንዳያመቻችልኝ። የቱን ቦታ አባዬ? ምን ትላለች? የአባይን ግድብ ነዋ። በቃ አሁን የቀረኝ ህልም እሱ ነው። አንድ ሀገሬ መግባት፣ ሁለት ይህንን የተንጎማለለው ውሃ በአካል ሄጄ ማየት ደስ ይለኛል። እኔማ አባዬ በደንብ አመቻቻለሁ። ከግል አስጎብኚዎች ጋር ተነጋግሬ በክብር ደርሰ አይተ ትመለሳለህ። እኔን ኢየሩሳሌም ነው የምትልኪ? እሺ ማዬ ሂጅ አንቺ እዛ፣ እኔ ግድቡ አጠገብ ቆሜ ፈጣሬን ስለሰጠኝ እድሜ አመስግኜ ልጄ ሕይወቴንም በመውለዴ ደርሰሽም ስለ ጦርሽኝ መርቄ ብሞትም አይቆጭኝ። ነው ባሻ ግን ነው እኔን ጥለህ መሄድን የፈለግከው? አንቺማ፣ እዚያ አልሄድም ኢየሩሳሌም ነው የምፈልገው አልሽኮ። ሁለታችሁም ሁለቱን ቦታ ትሄዳላችሁ፣ አብራችሁ ሳትለያዩ። ተባረኪ ሕይወቴ ልጅ። ሳትለያዩ ሲል ነው የሚያምርበት። እኔማ እያናደደችኝ እንጂ እሷ የሌለችበት ምኑ ደስ ሲለኝ፣ ጥያት እሄዳለሁ። እኔ እኮ እኔ ስል አንቺንም ጨምሮ ነው ትርንጎ። አይ ባሼ፣ አንተ እኮ መልካም ሰው ነህ። ዞሮሽ እስክታፈርሹ ድረስ አው ነበር አስቤ ነበር ግን፣ ሩሜቴ የስራ ጓደኞቿን ጠርታለች ቤት። አዎ፣ ወግ ደረሳታ። እንዴት ብቸኛ ነች ማንም የላትን ብለሽ ነበር ብዬ። አዎ ብቸኛ ናት የኔ ቤቴ። አንቺማ ብቸኛ አይደለሽም እኔ አለሁልሽ። እሷ ግን እሷም የስራ ቦታ ሰዎች ዶሮ አብልን እያሉ ሲያስቸግሯት በዚህ አመት ከነ ሙሉ ክብሩ በትሪ አቅርቤት ሲበላ ላሳያቸው፣ ቡናም በስርዓት ላፍላላቸው ብላ ነው ቤት የጠራቻቸው። ኦ ነጮቹ ናቸው እንዴ? ሁሉም አሉበት። ነጭም፣ ስፓኒሽም ኤዥያም ይገርማል። የሀበሻ ምግብ እኮ ተወዳጅ ሆነ። በጣም በሽታው ነው። አነፍንፈው የሚመጡት እኮ ዋው። በዓል ሲመጣ እኮ ለእኛም ለእነሱም ጭምር ነው። አስረን የምንሄደው ደግሞ የተረፈሽን የሚበሉትስ ነገር ሆ እኛ እኮ የእነሱን ትራፊ ንቅጭም አናደርጋት። ቀድሞ ነገር አናስበውም፣ እንጂ እነሱ ግን ከተግባቡ ከተረፈሽ ልብላው ብለው ጥርግ ሲያደርጉ ቅርም አይላቸው ሴቪንግም እኮ ነው። አንድ ከኔጋ ሴኩሪቲ የሚሰራ ልጅ አለ። አንዳንዴ በርገር ገዝቼ ለመብላት ሲበዛብኝ፣ ካልፈለግከው ልብላው እንዴ ሌላ ከምገዛ ይላል። ከዛ የዕለቱ ወጪው እንደ ገቢ ተቆጣ ትቀመጣለች። አዎ፣ በዛ ላይ አዳዲስ ባህል ለማወቅ የተለያዩ አይነት ምግቦችን ለመሞከር ሁሌ ዝግጁ ናቸው። ልክ ነው። እና ዛሬ ቤታችሁ ሙሉ ነዋ። አዎ፣ ለነገሩ ለእኔና ለአንቺ መኝታ ቤትሽን በቂያችን ነበር የምንፈልገውን ይዘን ገብተን መጫወት እንችል ነበር እኮ። ዘውዱ፣ እውነቴን ነው። አይቻልም ብያለሁ። አይቻልም ማለሸ ግን ምን አለበት? ቁጭ ብለን መጫወት። ሆ መኝታ ክፍል ውስጥ ጨዋታ የለም። አንቺ ከክፉ አስበሹ ነው እንጂ። አንተ በበጎ ስላሰብከው አመሰግናለሁ፣ ግን አይቻልም። እንደ ፍቃድሽ። ባሻ፣ ባለፈው አልጋ ላይ ቁጭ ብሎ ማውራት ስርዓት አይደለም፣ አልጋ ክቡር ነው። ምግብም አይበላበትም፣ ካልታመሙ በስተቀር እያሉ ሲያወሩ ሰምቻቸዋለሁ። እሳቸው ያንን ያሉት ከራሳቸው አንግል ነው እኮ። ከአንተ አንግል ስታዩ ደግሞ ትክክል ቢመስልህም አይቻልም። ቅር እንዲልህ አይደለም። ምን ነው? ምንም። አንተ ያገልዳየሽ። እሺ፣ ማኩረፍ የለም እሺ። ምን ነው? እሺ። አበዛሽ። ከአንተ ተምሬ ነባ። እሺ፣ አትቀየምኝ ነው ዝም ብዬ ሳስበው ልብሽ የድሮ ጓደኞች ጋር ይቀር ይመስለኛል። ምን ማለት ነው ይሄ ደግሞ? እንዳይከፋሽ ብዬሻለሁ። አልከፋኝም ግን ምን ማለት ነው? በቃ ልብሽ ሩቅ ነው። እኔ እዚህ በሰው ሀገር በብቸኝነት ስራና ትምህርት እያልኩ ኖር ያለው እግዚአብሔር ደግሞ ባላሰብኩት መንገድ ከአንቺ ጋር አገናኘን። ተቀራረብን፣ ብዙ ነገር አልፈሽ ተግባባሽም። በዙሪያሽ የተሻለ በቅርብ ያለሁት እኔ እንደሆነ ትነገኛለሽ። ግን አሁንም ልብሽ ጥልቅ ነው። ሩቅ። ምናልባት አሁንም ውስጥሽ የሚፈልገው እሱ ከሆነ እሱ። ማንም ያው የልጅነት ጓደኛሽ ነዋ። ከየት መጥቶ የሌለው የለም እኮ እሱ አይደል? የኔና የአንቺ አይነት ስደተኛ። ችግሩ የምታወራው አልገባኝ ሰላሜ። ከሀገር ርቆ መኖር የሞተውን እንዳልሞተ የተቀበረውን እንዳልተቀበረ አድርጎ ያሳስባል። በርቀት ያለ ሀዘን እውነታውን ለመረዳት ይቸግራል። የጠፋውን ጠፍቷል ብሎ አለማመንን ይፈጥራል። ምኑን አመጣው? ተመልከቺኝ። እናቴ ስትሞት ለቀብር መድረስ አልቻለሁም። ከቤተሰብ ወዳጅ፣ ዘመድ ጋር አብሬ ጩሄ ሐዘኔን አላወጣሁም። አፈር ስትገባ ሲከደንባት ስላላየሁ ውስጤ አሁንም ይታለላል። ከእውነት ጋር ግብ ግብ ይገጥመ ነው። ብዙም መቆየት ስላልቻል ከነ ሐዘኔ ነበር የተመለስኩት። ሁላችንም የሚሆነን አሁን። ታዲያ አንዳንዴ መሞታንም እረሳለሁ። ያለች ይመስለኛል። እዚህ ስለሆነ የምኖረው ጠዋት ለማታ በቤት ውስጥ ማግዶላን አላስተውልም። አየሽ፣ አስቀድሞ ተለይች። ጭር ያለ ቤት ውስጥ ያለ እሷ ስለምኖር፣ ዛሬ እሷ ሞታ ቤቱ እንደ አዲስ ጭር አይልብኝም። ድምፁ አይርቅብኝም እና ያለች ይመስለኛል። እሷ አይደል ችግሩ ደግሞ አለመኖራን አስታውሳል። ያ ደግሞ ስቃይ ይሆንብኛል። ላለመታመም፣ ላለመሰቃየት ለውስጥ የመኖሯን ነግረውና አንድ እናት ነበሩ ልጃቸው ወታደር ሆኖ የቀረ ታዲያ ምርዶ አትንገሩኝ ብለው ነበር አሉ መሞቱን አትንገሩኝ አለ ብዬ ልኑር ብለው አለ ብሎ ኖሮ ያለፉ ያንቺም እንደዛ እንዳይሆን ነው ስጋት ሙቷል የለም ብለሽ ከውስጥሽ ካላስወጣሽ ለኔ በቂ ቦታ ልታገኝልኝ አቺ አላውቅም ዘውዱ የማውቀው እንደገደልኩት ነው የማቆውቀው ለሞቱ ምክንያት እኔ መሆኔ ነው አንቺ አይደለሽም ሰላም አትደልል ዘውዱ ነኝ አይደለሽም ህይወታችን ነው እጣፈንታችን ሁላችንም በየራሳችን ልክ ነው ትክክል ግን ያንዳችንን ልክነት ለሌላኛው ችግር ሊሆን ይችላል አንቺ ወደዚህ ሀገር በመምጣትች ትክክል ነበር እርሱም አንቺን ድንገት በማጣቱ ማዘኑ መበሳጨቱ ልክ ነው ዛሬ እንዴት እናድርገው? ወይ ስደት፣ ወይ ከሀገር መለየት። መልካም አዲስ አመት! ጽዋችንን እናንሳ። መልካም አዲስ አመት! መልካም አዲስ አመት! ደግሞም እንኳን ደስ ያለን። አባችን አለኝታችን፣ ታላቁ ግድባችን ተጠናቀቀልን። በእውነት ለእሱ ለብቻው ባርቤኪዋ አዘጋጅተን ነው ሰብሰብ ብለን ጽዋችንን የምናነሳው። ምን ችግር አለ? ማዘጋጀት ነዋ። የሚገርም እኮ ነው፣ በእያንዳንዱ ሀበሻ ላይ የፈጠረው ስሜት ከባድ ነው። ዳግም አድዋ በለው። በዓለም ላይ ሀገሩን በልቡ አትሞ የሚሰደድ ኢትዮጵያውያንን ያክል አታገኝ ታዲያ አሁን ያገኘሁት ሰው ሁሉ ሀፒ ኒር ሲለኝ አብሮ እንኳን ደስ ሳለን ይላል። ትርጉሙ ትልቅ እኮ ነው። ጋይስ ይኸው እኔ አለቃይ እየፈተነኝ አታው። እንደገና ተነሳበት ግድቡ ሲሟሟቅ አብሮ ይሟሟቃል። ግድቡ የተቀዛቀዘ ሲመስለው ይቀዘቅዛል። ግብፃዊ ነው አይደል? ለዚያውም ማክራሪ ግብፃዊ። በቃ ምኑም ምኑም ፈርዖኖችን ብቻ ነው የሚያስብ፣ አፍሪካዊነቱን የማይቀበል ግብፃዊ ጥግ የያዘ ነው። ቀላል ጥግ ይዟል ናይል ስትለው የአንድ ጠብተው ያክል እንኳን መብት ያለ አይመስለው። እብሪቱ ንቀቱ ማ ራሱ ፈርዖን ነው፣ ርሄ ከዛም የበለጠ ነው። ድሮ በስራ በጨዋታም ቅርቡ ስለነበርኩ እንግባባ ነበር። አሁን ፖለቲካዊ እየተካረረ ሲመጣ እሱም እኔ ላይ መክረር ጀመረ። እንደ ያን ያክል ልረብሽሃል። የሚገርምህ ፌስቡኬ እየገባ ውሎና ዳሬን ይከታተላል።

ስራ አልለቅ ነው አልኩት። ግብፃዊ ማናጀር አይደለም እንዴ? እሱ ሱፐርቫይዘር ነው። ሁሉም ስራ በሱ በኩል ነው የሚወርደው። እሺ። ማናጀሬ ደግሞ አሪፍ ነጭ ነው። ሁሉም ነገር የሚገባው ግን በጥርሱ የሚሸኝ አሪፍ አገባ ኖ። ግራ ገባው እንጂ ምን ነው አለ። ደሞ ከብዙ ወሳኝ ቦታዎች ቀጥ ብዬ የምሰራላቸው እኔ ነኝ። እሺ። አይ ሌላ ቦታ ስራ ልፈልግ ነው ያልኩት። ተለሳልሽ። ጥጋበኛ አለህ ስራ ለመፈለግ ስራ መልቀቅ አግኝተህ መልቀቅ አንድ ነገር ነው ታዲያ እኔ ወንድማችሁ ያንን ስሜት በትሪ እያቀረብኩለት አይደል ሰታት ብሎ ገባልህ ቀጥታ ነዋ አይ ከሱፐርቫይዘሪ ጋር አልተግባባሁም ብዬ ሁሉንም ነገር ጥርት አድርጌ ነገርኩት እኔ ሳውራ እሱ ጉግል ገብቶ ግድቡን ይጎበኛል አሪፍ አባቴ ኢትዮጵያን በጣም ይወዳል በተለይ ደግሞ ኃይለ ስላሴ ደግሞ አንድ ጎበዝ ሯጭ ነበራቸው አለኝ እግዚአብሔር ይስጠው። ያው መከበሪያችን አበበ ቢቂላኗ በባዶ እግሩ የማራቶን ጀግና። አረ ራሱ ዘረዘረው። የስልጣኔ መጀመሪያ የሆነው ጠንካራ ሕዝብ ምን ሆኖ መጨረሻ ቀረ እያለ ይቆጭ ነበር እያለ ሲያወራኝ ቆየና፣ በቃ ሂድ፣ ስራህን ስራ፣ እኔ መላ እፈልጋለሁ ብለው አሰናበተኝ። አይገርምም? ዓለም ስለኛ ሲናገር፣ ስለኛ ሲመሰክር፣ የቀድሞ ነዋ። አሁን ማን ያውቀናል? አሁን እኮ እየተረሳን ነው ጎበዝ አንረሳም ። አሁንም እኮ እንዳበበ ኃይል ያለ ዳርቷለች። ቀነኒስ አለ። በስልጣኔው ደግሞ ይኸው የአድዋው ተከታይ ግድቡን አንድ ልንል እንችላለን። እሱ ልክ ነው። እና በምን ተፋታችሁ? ሳምንት ሳይሞላው ከነበርኩበት ቦታ አንስቶ አንድ ደረጃ ከፍ አድርጎ በግብፃዊው ንጽጽር ሌላ ክፍል መደበኝ ሱፐርቫይዘር አድርጎ አዎ። ዋዋዋዋው ይሄ ደግሞ ሌላ ስኬት ነው። ቺርስ፣ ቺርስ፣ ቺርስ በግድቡም በሥራ ቦታም ላሸነፍናቸው ጠላቶቻችን። ድራማውን የተጫወቱልን ተስፋዬ ሲማ እንደ አሸናፊ፣ ጀምበራ አሰፋ እንደ ትርንጎ፣ ቴዎድሮስ ለገሰ እንደ ክንፉ፣ ዮሐንስ ዘሪሁን እንደ ይርዳው፣ ሐረግ ጓንቹ እንደ ሰላም፣ አንተና አስረስ እንደሚከያዝ፣ ዘመን ገብረ ማርያም እንደ ዘውዱ፣ አበባየው ታደሰ እንደ ባሻ ነበሩ። አብራችሁ ስለ ቆያችሁ እናመሰግናለን።